እንደ አውሮፓውያን አቆጣጠር መስከረም 1994 የእስራኤል ጠቅላይ ሚኒስትር የነበሩት ኢሳቅ ራቢን ሕይወታቸው አደጋ ላይ እንደሆነና እንዲጠነቀቁ የሚነግር አንድ አስደንጋጭ መልዕክት ይደርሳቸዋል። መልዕክቱን ያደረሳቸው ተቋም ሕይወታቸው አደጋ ላይ መሆኑን በሚስጥር መጽሐፍ ቅዱስ ላይ በኮድ የተቀመጠ መሆኑን ጨምሮ ይነግራቸዋል። በወቅቱ ኢሳቅ ራቢን መልዕክቱን ችላ ይሉታል። ከዓመት በኋላ ግን ኢሳቅ ራቢን በሰው ተገደሉ። የሚገርመው መጽሐፍ ቅዱስ ላይ በሚስጥር ኮድ የተጻፈው የጠቅላይ ሚኒስትሩ ሞት ብቻ ሳይሆን የሚገደሉበት ቀንና የገዳዩም ስም ጭምር ነበር። በዚህ ከሺህ ዓመት በፊት በተጻፈ መጽሐፍ ቅዱስ ውስጥ በዓለማችን ላይ እየተፈጸሙ እና ወደፊት የሚፈጸሙ ዋና ዋና ኩነቶችና የእያንዳንዳችን ስም የትውልድ ቀንና የሕይወት መስመር በሚስጥር በጎር ተጽፏል ብንባለስ። ከ1720 እስከ 1797 የኖረው ካባሊስትና ራባይ ኤልያስ ሶሎሞን እንዲህ ብሎ ነበር። ያለፈው አሁን ያለውና ወደፊት እስከ ዘመን ፍጻሜ ድረስ የሚሆነው ሁሉ እንዲሁም የእያንዳንዳችን ሰው ከተወለደበት ቀን ጀምሮ እስከሚሞትበት ቀን ድረስ ያለው በሕይወቱ የሚሆነው ነገር ሁሉ በብሉይ ኪዳን ውስጥ ቶራ መጻሕፍት ውስጥ ተካቷል ይለናል። የእያንዳንዳችን ስማችን የትና መቼ እንደምንወለድ የት እንደምንኖር ከማንጋ እንደምንኖር በብሉይ ኪዳን ውስጥ ወይም ቶራ መጽሐፍ ውስጥ ተጽፏል። ብሉይ ኪዳን ወይም ቶራ የምንለው መጽሐፍ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉትን አምስቱን መጽሐፎች ያካትታል። በ1940 አርባዎቹ የአይሁድ ራባይ ቫይስ ሜንዴስ ስኪፕ ኮድ ብሎ የሚጠራውን አንድ ዘዴ የብሉይ ኪዳን አንድን ምዕራፍ በመውሰድ በኩል ቁጥር ክፍተት ቃላቶችን በመዝለል በምታዩት መልኩ አንድ ፊደል ከወሰደ በኋላ አራት በመዝለል ሌላ ፊደል በመውሰድ ይህም በመድገም አንድ ትርጉም ያለው መልእክት ወይም ቃል ማግኘት እንደሚቻል አሳየ። በ1940ዎቹ በዚህ መልኩ ከአንድ ምዕራፍ ትርጉምና መልእክት የሚሰጥ ቃል ለማግኘት በእጅና በአእምሮ ብቻ መስራቱ ከባድ ነበር። በኋላ ላይ ግን ኮምፒውተር ፕሮግራም መጠቀም ከተጀመረ በኋላ ፍለጋውን በጣም አቀለለው። ይልቁንም ኮምፒውተር ተጨማሪ ፓራሜትሮችን በመጠቀም እና አልጎሪዝምን በመጨመር በጣም ውስብስብና በእጅና በአእምሮ ሊሰሩ የማይችሉ የሚመስለውን ስራ በመስራት ፍለጋውን አቀለለው። በ1985 ሶስት ታዋቂ ማቴማቲሻኖችና ራባዮች ይህን ዘዴ በመጠቀም ታላቁ የራባዮች ሙከራ የሚል አንድ ታላቅ ሙከራ ለማድረግ ወሰኑ። ሙከራው እስራኤል ውስጥ ታዋቂና ቅዱስ የሚባሉ ሰላሳ ሁለት ተራባዮችን በመምረጥ ስማቸውን በተዘጋጀው የኮምፒውተር ፕሮግራም ውስጥ በማስገባት ብሉይ ኪዳን ውስጥ የእነዚህን ሰዎች ስም መጽሐፍ ያለ መጽሐፉን ማረጋገጥ ነበር። እነዚህ የተመረጡት ሰዎች መጽሐፍ ቅዱስ ከመጻፉ ከአንድ ሺህ ዓመታት በፊት የተወለዱ ቢሆኑም በሚደንቅ ሁኔታ የሰላሳ ሁለቱም ሰዎች ስም በመጽሐፍ ቅዱስ ውስጥ በጎር ተቀምጦ ተገኘ። ተመራማሪዎቹ ያደረጉት የሰላሳ ሁለቱን ሰዎች ስም ወስደው በኮምፒውተር ፕሮግራም ውስጥ በማስገባት ከዚያም ፕሮግራሙ በአግድም በቀጥታና በተለያዩ አቅጣጫዎች አልጎሪዝሙን በመጠቀም የሰዎቹን ስም መፈለግ ነበር። ሌላው የሚገርመው ነገር ፕሮግራሙ ስማቸውን ካገኘ በኋላ በእነሱ ስም ትክክል የሚገኘውን ቀን ሲያወጣው ሰዎቹ የተወለዱበትና የሚመቱበትን ቀን የሚያመለክት ሆነ። የተገኘ ውጤት ተመራማሪዎቹን ያስደነገጠ ነበር። ተመራማሪዎቹ በዚህ መልኩ በመቶ ስልሳ ስድስት ሰዎች ስም ላይ ባደረጉት ሙከራ ሰዎቹ የተወለዱበትና የሚሞቱበትን ቀን በመጽሐፍ ቅዱስ ውስጥ በኮድ መቀመጡን አረጋገጡ። ተመራማሪዎቹ በወቅቱ በሕይወት በነበሩ ታዋቂ ሰዎች ላይ ተመሳሳይ ሙከራ አድርገዋል። በ1990ዎቹ ታዋቂ የነበረው ሳዳም ሁሴን በመጽሐፍ ቅዱስ ውስጥ ስሙ መኖሩን ለማረጋገጥ ተመራማሪዎቹ ስሙን በኮምፒውተሩ ፕሮግራም ውስጥ አስገብተውት ነበር። በእርግጥም ስሙ በመጽሐፍ ቅዱስ ውስጥ በኮድ ተቀምጦ አግኝተውታል። በእሱ ስም ትክክል ሚሳኤል የሚል ተጨማሪ ስም ተገኝቷል። ሳዳም ወደ እስራኤል ሚሳኤል መተኮሱን ያስተውሉ። ተመራማሪዎቹ ከመቶ በላይ በምድራችን ላይ የተከሰቱ ኩነቶችን በመጽሐፍ ቅዱስ ውስጥ በኮድ መቀመጣቸውን ለመፍታት የቻሉ ሲሆን ከእነዚህ ኩነቶች መካከል ዋና ዋናዎቹን ብንጠቅስ በ1997 በመኪና አደጋ ፓሪስ ውስጥ ህይወቷ ያለፈው ልዕልት ዲያና አንዷ ናት። በመጽሐፍ ቅዱስ ላይ ልዕልትና ዲያና የሚል ስም በአንድ ምዕራፍ ውስጥ ያገኙ ሲሆን በዚያው ምዕራፍ ውስጥ ስፔንሰር፣ ዌልስ፣ ፓሪስ፣ ፍራንስ፣ ወንዝ እና ቦይ የሚሉ ስሞች ተገኝተዋል። ፓሪስ ውስጥ ቦይ ውስጥ አካባቢ መሞቷ ይታወቃል። የጓደኛዋ የዳዲ ፋይድም ስም ተገኝቷል። ሌሎች በመጽሐፍ ቅዱስ ውስጥ በኮድ ከተቀመጡ እውነቶች መካከል የሳዳም ሁሴን መጨረሻ፣ የኦሳማ ቢላደን መያዝ፣ የ2008 የፋይናንስ ቀውስ የስዋይን ፍሉ ወረርሽኝ አብዛኞቹ መሬት መንቀጥቅጦችና ሱናሚዎች ጥቂቶቹ ናቸው። ከሦስት ሺህ ዓመት በፊት የተጻፈው መጽሐፍ ቅዱስ የቅርባችንን የሂሮሺማ የአቶሚክ ፍንዳታ በኮድ መዝግቦታል። በስዕሉ ላይ እንደምታዩት ጃፓንና አቶሚክ ልቀት የሚል ተመዝግቧል። የጆን ኤፍ ኬኔዲ ግድያ እና ገዳዩ በስዕሉ ላይ እንደሚታየው በመጽሐፍ ቅዱስ ላይ በኮድ ተቀምጧል። የ911 አደጋ እንዲሁም ሁለቱ መንታ ህንፃዎች መናድ ሁለት ጊዜ እና አውሮፕላን የሚሉ ኮዶች በፓራግራፉ ላይ ተገኝተዋል። በ1997 ማይክል ድሮንሰን የኒውዮርክ ታይምስ ቁጥር አንድ ከፍተኛ ሽያጭ ያስመዘገበውን ዘ ባይብል ኮድ የሚለውን መጽሐፉን አሳትሟል። እያንዳንዳችን ስማችን፣ የት እንደምንወለድ፣ የት እንደምንኖር፣ ከማን ጋር እንደምኖር በብሉይ ኪዳን ውስጥ ተጽፏል። ይህ እንዴት ሊሆን ይችላል የሚለውን ራቢያዎችና ተመራማሪዎች ሲያስረዱ ሚስጥሩ በትንቢተ ዳንኤል ላይ ተጽፏል ይላሉ። በትንቢተ ዳንኤል ምዕራፍ 12 ቁጥር 9 ላይ እንዲህ ይላል፤ እሱም እንዲህ አለኝ፣ ዳንኤል ወይ፣ ቃሉ እስከ ዘመን ፍጻሜ ድረስ የተዘጋና የታተመ ነውና ይላል። ይህ ጥቅስ ያለበት ምዕራፍ ውስጥ በፕሮግራሙ ኮዱ ሲነበብ ኮምፒውተር የሚል ኮድ ተጽፏል። የዚህን ትርጉም ሲያስረዱ ሚስጥሩ የሚፈታው በመጨረሻው ዘመን፣ አሁን እኛ ያለንበት ዘመን በኮምፒውተር ፕሮግራም መሆኑን ያስረዳሉ። ሁሉም ነገር በብሉይ ኪዳን በቶራ ውስጥ ለ3000 ዓመታት ተጽፏል። ነገር ግን ዳንኤል እንዳለው ቃሉ እስከ ዘመን ፍጻሜ ድረስ የተዘጋና የታተመ ነው። ሆኖም አሁን የዘመን ፍጻሜ የኮምፒውተር ዘመን ላይ ሚስጢሩ መፈታት ተችሏል። አንስታይን ከዓለም ፍጥረት እስከ ፍጻሜው ሁሉም ነገር አንዴ የሆነና ጊዜ የምንለው ነገር ደግሞ በአንድ አቅጣጫ ብቻ የሚጓዝ ሳይሆን ወደኋላና ወደፊት ያሉትን ያቀፈ ነው፣ ይላል። በመሆኑም ብሉይ ኪዳን ወይም ቶራ ከሦስት ሺህ ዓመት በፊት የተጻፈ ሊፈጸም የሚችል ሁነቶችን፣ እያንዳንዷን ሁኔታ፣ እያንዳንዷን ክስተት የያዘ ሆኖም በእኛ ምርጫ ሊስተካከል የሚችል በኳንተም ደረጃ ያለ አስደናቂ የፈጣሪ ኮድ ወይም የጊዜ ካርታ ነው ይሉታል ተመራማሪዎቹ። አሁንም ድረስ ብሉይ ኪዳን ኮድ ሙሉ ለሙሉ ተፈቷል ብለው አያምኑም። ብዙ ያልተፈቱና ያልተሟሉ ያልታወቁ ነገሮች እንዳሉ ይናገራሉ። በዚህም በትክክል በእርግጠኝነት ወደፊት ምን እንደሚሆን ለመተንበይ ያስቸግራል ይላሉ። ለዛሬ አበቃው ሰላሙን